ግንቦትና ሀያላኑ ሀገራት በቶርናዶ ከንታኪ ከፍተኛ ነፋስና ዝናብ ተከሰቶ ሰዎች ሞተዋል፣ ንብረት ወድማል፣ የበርካቶች ልብ ተሰብሯል። አብዛኞቹ የደም እንባ እያለቀሱ ታይተዋል። በሌሎች የዓለማችን ክፍሎችም በተለይም ሜሪላንድ፣ ብራዚል፣ ቱርክ፣ ፈረንሳይ፣ አልጄሪያ፣ ሲሪያ፣ ኢንዲያ በዚህ በያዝነው የፈረንጆች 2025 ግንቦት ወር ከፍተኛና የተለያየ ክላይሜት ቼንጆችን አስተናግደዋል። በተለይ የቶርናዶን ደግሞ ስናየው ልብ ሰባሪ ነው። ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ ያላችሁ ውድ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምንቆያችሁን በአዲስ መረጃ ነው የተገናኘ ነው። እንግዲህ ይህ መረጃ እጅግ በጣም ልብ የሚሰብር ሆኖ ነው ያገኘ ነው። ምናልባትም በዛ አካባቢ ያላችሁ ቤተሰቦቻችን፣ ኢትዮጵያውያን፣ ኤርትራውያን እግዚአብሔር እንግዲህ መጽናናትን ይስጣችሁ። ምክንያቱም በጣም በርካቶች ሞተዋል። በርካቶች ከቤት ንብረታቸው ተፈናቅለዋል። መኪና እንደ ወረቀት እየተነሳ ሲበር ታይተዋል። ቤቶችም ዛፎች ሳይቀሩ እየተነቃቀሉ በጣም አስደንጋጭና ዘግናኝ የሆነ የሰው ልጅ ሊቆጣጠረው የማይችል ከፍተኛ የሆነ አደጋ ሰዓት ተከስቷል። ይህን አደጋ ምን ይመስላል የሚለውን በዝርዝር ከእናንተ ጋር ለመፈተሽ ወድናል። ምክንያቱም በጣም ጊዜያችንን እንድንዋጅ የሚያረጉን ክስተቶች ስለሆኑ ማለት ነው። አብራችሁን ስለምትሆኑ ከወዲሁ እናመሰግናለን። ሰብስክራይብ በማድረግ ደግሞ ቤተሰባችን እንድትሆኑ በአክብሮት እንጠይቃችኋለን። ሮማን ጸጋዬ ነኝ። ካክሱም ቲዩብ ሰናይ ቆይታ ይሆንላችሁ። ከቶሮናዶ ከፍተኛ የሆነ ንፋስና ዝናብ ከሜሪላንድም እስከ ህንድ ከብራዚልም እስከ ሲሪያ እነዚህ ክስተቶች የአየር ለውጥ አስፈሪ ክስተትን በዚች በግንቦት ወር ብቻ አሳይተውናል። ቶሮናዶ በተፈጥሮዋ አስደናቂ የሆነች ከተማ ናት። ትናንትና ከትላንት በስቲያ ግን ከሰማይ ልክ እንደ ግዙፍ ገመድ እየተምዘገዘገ የሚወርድ ዝናብና ነፋስ መግቢያም አሳጥቷታል። በሰከንዶች የሰው ሕይወትን ቀጥፏል። በርካታ ንብረትን አውድሟል። በ2025 እንደ ፈረንጆቹ አቆጣጠር ግንቦት ወር እድል ፊቷን ያዞረችባት ይመስላል። በአሜሪካ ሜሪላንድ ግዛ ሰዓት ቶሮናዶዎች ባልተለመደ መንገድ ከፍተኛ የሆነ ውድመትን አስተናግደዋል። በባልቲሞር አካባቢ እንደ ቶሮናዶ ቤቶችን አፍርሶ መኪናችንም እያነሳ ሲያፈርጥ ታይቷል። የኤሌክትሪክ መስመሮች ተቋርጠዋል። የአካባቢ ነዋሪዎች ለዚህ ያልተዘጋጁ ስለነበሩ በድንጋጤ ሲጮሁና ሲያለቅሱ ታይተዋል። አንዲት እናትም እንዲህ አለች። ልጄን የማረግበት ቦታ ሳጣ በመታጠቢያ ቤት ውስጥ ደበኩት አለች። የነፋሱ ድምፅም እንደ ባቡር አስፈሪና ከምዘግዛጊ ነበር ስትል በሲቃ ተናገረች። ዛሬ ላይ ዶ እንደ ሁልጊዜውም በውበት አልነጋላትም። ይልቅም አስተዳዳሪዎቿ ሳይቀሩ በእንባ ጎርፍ ታጥበው ታይተዋል። ታዲያ እነዚህ ክስተቶች አጋጣሚ አይደሉም። የአየር ንብረት ለውጥ በዓለም ዙሪያ የአየር ጽንፈኝነትንና አብዮተኝነትን እያባባሰ ነው። በብራዚል በሪዮ ደ ጄኔሮ አካባቢም ከፍተኛ ንፋስና ዝናብ የከተማዋን መሰረተ ልማት ንጦታል። በአንድ ሌሊት በሺዎች የሚቆጠሩ ቤቶች እንዳልነበር ሆነዋል። የአካባቢው ነዋሪዎች ከጎርፍ ውሃ ለመታደግ እየታገሉ ነበረ ነገር ግን ወጣት እንዳለ የእናቴን ቤት ውሃ ሲያጥለቀልቀው ሲያሰምጠው አይቻለው። ነገር ግን እጅ ላይ ማድረግ የሚችለው ነገር አልነበረም። በቱርክና ሲሪያ ያልተለመደ ከፍተኛ ዝናብ የጎርፍ መጥለቅለቅን አስከትሏል። በአንካራ ተሽከርካሪዎች በውሃ ተሸፍነው ታይተዋል። በሲሪያ ቀድሞውኑ በጦርነት የተጎዱ ማኅበረሰቦች ተጨማሪ መከራ ገጥሟቸዋል። በአልጄሪያ ከፍተኛ ንፋስ አውሎ ንፋሶችን አስነስቶ፣ በአካባቢው ነዋሪዎች ቤታቸውን ዘግተው እንዳይለቅሱ አስገድዷል። በፈረንሳይ በፓሪስ አካባቢ ያልተጠበቀ ከፍተኛ ዝናብ የመንገድ መጨናነቅንና የንብረት ውድመትንም አስከትሏል። እነዚህ ክስተቶች አንድ የሚያመሳሰላቸው ነገር አለ፣ የአየር ንብረት ለውጥ አቅጣጫውን እየቀየረ እንደሆነ አለማችንም ስጋት ላይ እንደሆነች የሚነግረን ክስተት ነው። የተፈጥሮ አደጋዎች በእጅጉ እየተባባሱ ነው። በርካቶች ግን ይህ የመጨረሻው ዘመን በመሆኑ እግዚአብሔር ቁጣውን እያሳየ ነው፣ ይህም ስለ ኃጢአታችን የተከፈለን ደሞዝ ነው ይላሉ። የሙቀት መጠን መጨመርም፣ የባህር ውሃ መጠን መፍላትም፣ ያልተለመዱ የአየር ሁኔታ ክስተቶች የዚህ የኃጢአታችን መንስኤ ናቸው ይላሉ። እንደ አየር ሁኔታ ተመራማሪዎች ገለጻ ደግሞ በቅርብ አስርት ዓመታት ውስጥ እነዚህ ክስተቶች የበለጠ ተደጋጋሚ ኃይል ደንበኛና አስፈሪ ሆነው እየመጡ ነው። ከዚህ በኋላ ደግሞ የሚመጣው ከስካሁኑ ይከፋል ይላሉ። ከእነዚህ ክስተቶች በስተጀርባ የሰው ልጅ መከራ አለ። በሜሪላንድ ቤተሰቦች የትም መሄድ እንደማይችሉ ተናግረዋል። የኖሩበትን ሕይወት ሁሉ በአንድ ሌሊት አጥተዋል። በህንድ አንድ ገበሬ እንዲህ አለ። እኔና ልጆቼ ከጎርፉ ለመታደግ ምንም አልነበረንም። ሰብላችን ሁሉ ጠፍቷል። ዛሬ ላይ ባዶ ነን። በሲሪያ በጦርነት የተጎዱ ልጆች አሁን ከጎርፍ ተጨማሪ ስቃይ እየተፈተኑ ነው። እነዚህ ታሪኮች የዓለምን ልብ ሰብሯል። የደመንባም አስለቅሷል። ነገር ግን በዚህ መከራ መካከል ደግሞ አንድ ተስፋ አለ። በብራዚልም የአካባቢው ማህበረሰቦች እርስ በእርሳቸው ተደጋግፈው ምግብና መጠለያ ለተጎጆች አቀርበዋል። በቱርክ የአደጋ ሰራተኞች ሰዎች ከጎርፍ አደጋ ለመታደግ ሌት ተቀን ሰርተዋል። በህንድ መንግስታዊ ያልሆኑ ድርጅቶች ለተጎጆች እርዳታ ለመስጠት እየተንቀሳቀሱ ነው። ይህ የሰው ልጅ ጥንካሬና አንድነትን ማሳያ ነው። ነገር ግን በዚህ መከራ መካከል ደግሞ ትልቁ እናም የእኛን ህይወት ሊቀይር የሚችል አንድ ተስፋ አለ እሱም እግዚአብሔር ነው። የመጽሐፍ ቅዱስ ቃልን ስናይ መጽሐፍ ቅዱስ ስለ ተፈጥሮ አደጋዎች፣ መቅሰፍቶች ምን እንደሚል ደግሞ በደንብ ተንትኖልናል። በተለይ ደግሞ ይህ የግንቦት ወር በፈረንጆቹ 2025 ታላቅ መቅሰፍት ምድራችን ያስተናገደችበት ወር ሆኖ ተመዝግቧል። ከፍተኛ ንፋስ፣ ዝናብ፣ ጎርፍ እንዲሁም ደግሞ ሰደድ እሳቶች፣ እነዚህ ክስተቶች ሰዎችን ያስፈሩ፣ የደም እንባ ያስለቀሱ፣ ህይወትን የነጠቁ፣ ንብረትንም እስከወዲያኛው አመድ ያደረጉ ናቸው። በርካታ ልቦች ተሰብረዋል ነገር ግን እነዚህ ክስተቶች መቅሰፍት ሊሆኑ ይችላሉ፣ አይሆኑም የሚለው አያከራክረንም። ዛሬ በመጽሐፍ ቅዱስ ቃል ላይ ይህንን የምድራችንን ክስተት እንመረምራለን። ይህ መጽሐፍ ቅዱስ ስለ ተፈጥሮ አደጋዎች ብዙ ይናገራል። በኦሪት ዘፍጥረት ምዕራፍ 7 ቁጥር 11-12 የኖ የጎርፍ ታሪክ እንደ መቅሰፍት የተገለጸ ነው። እግዚአብሔር በሰው ልጅ ላይ ፍርዱን ሲያወርድ አሳይቷል። በኢዮብ ምዕራፍ 38 ቁጥር 22-23 እግዚአብሔር ስለበረዶ ነፋስና መብረቅ እንደ ኃይሉ መገለጫ አድርጎ ይናገራል ይሰራል የበረዶ ቁልሎችን አይታቸዋል። ለጭንቀት ቀንና ለጦርነት ጊዜ ያዘጋጀሁትን የበረዶ ዝናብ መጋዘኖችን አይታልንም። እነዚህ ጥቅሶች የተፈጥሮ አደጋዎች በእግዚአብሔር ዕቅድ ውስጥ ሊኖሩ ይችላሉ የሚል መንፈሳዊ አንድምታ እንዳላቸው መመልከት እንችላለን። በሉቃስ ምዕራፍ 21 ቁጥር 11 ላይ ኢየሱስ ስለ መጨረሻው ዘመን ሲናገር በተለያዩ ስፍራዎች ታላላቅ የመሬት መንቀጥቀጦች፣ ረሃብና ቸነፈር ከሰማይም አስፈሪ ነገሮችና ታላላቅ ምልክቶች ይሆናሉ ብሎ ተናግሯል። የ2025 የግንቦት ወር ደግሞ ይህንን የሚያመላክት ይመስላል። ከፍተኛ የአየር ሁኔታ ክስተቶች እንደዚህ ያሉ ምልክቶች ሊሆኑ ይችላሉ። ነገር ግን ታላቁ መጽሐፍ ቅዱሳችን እነዚህን ክስተቶች መቼና እንዴት እንደሚከሰቱ እንደማይገልጽ ደግሞ ልናስታውስ ልብ ይለናል። እነዚህ ክስተቶች በቀጥታ እንደ መጽሐፍ ቅዱሳዊ መቅሰፍት ሊመደቡ ይችላሉ የሚሉ አሉ። አንዳንዶች ደግሞ በተለይ ደግሞ የሳይንሱ ልሂቃን የአየር ንብረት ለውጥ መዘዝ ናቸው ይላሉ። በብራዚል ሪዮ ዴ ጄኔሮ ከፍተኛ ዝናብና በሺዎች የሚቆጠሩ ቤቶች ድምጥ ማጣቸው ጠፍቷል። በብራዚል ሪዮ ደ ጄኔሮ ከፍተኛ ዝናብ በንፋስም በሺዎች የሚቆጠሩ ቤቶችም ጠፍተዋል። በሲሪያ በጦርነት የተጎዱ ማህበረሰቦች በጎርፍ ተጨማሪ ስቃይ እና እንግልት ትገጥሟቸዋል። በአልጄሪያ የአሸዋ አውሎ ንፋሶች፣ በፈረንሳይ ያልተጠበቀ ዝናብ ተመሳሳይ ውድመትን ያስከትሏል። እነዚህ ክስተቶች በአየር ንብረት ለውጥ ምክንያት እየተባባሱ ነው፣ ይላሉ የሳይንሱ ለሄቃኖች። ይህ የሙቀት መጠን መጨመር የባህር ውሃ መጠን መጨመርና ያልተለመዱ የአየር ንብረት ቀውሶችን እያስከተሉ ያሉት ደግሞ በቀጣይ ይብሳሉ ባይ ናቸው። ነገር ግን በመጽሐፍ ቅዱስ ደግሞ እነዚህን ክስተቶች በመንፈሳዊ መነጽር ስናየው በኢሳይያስ ምዕራፍ 45 ቁጥር 7 እግዚአብሔር እንዲህ ይለናል፣ ሰላምን የመፈጠር እኔ ነኝ፣ መቅሰፍትንም የመፈጠር እኔ ነኝ። ይህ ጥቅስ እግዚአብሔር በሁሉም ነገር፣ በጥሩም ሆነ በመጥፎ ሉዓላዊ መሆኑን ያሳየናል። በተጨማሪም በሮሚ ምዕራፍ ስምን ቁጥር 22 ጳውሎስ ፍጥረት ሁሉ እስከ ዛሬ ድረስ እየተጨነቀ እንዳለ ይናገራል። ይህም ተፈጥሮ በሰው ልጅ ኃጢአት ምክንያት አብዮት እንዳስነሳ የሚጠቁምን ነው። ስለዚህ የ2025 የግንቦት ክስተቶችን በአንድ በኩል የአየር ንብረት ለውጥ መዘዝ ሊሆኑ ይችላሉ ሲባል፣ በሌላ በኩል ደግሞ የእግዚአብሔር ማሳሰቢያ ወይም ደግሞ ፍርድ ሊሆኑ ይችላሉ የሚሉም አሉ። በመዝሙር ምዕራፍ 46 ከቁጥር 1 እስከ ሁለት እንዲህ ይላል፣ እግዚአብሔር መጠጊያችንና ኃይላችን ነው፣ በጭንቃችንም ጊዜ የሚረዳን አምላክ ነው። በእነዚህ ክስተቶች መካከል ትል ትልቁ ተስፋችን እግዚአብሔር ነው። በብራዚል ማህበረሰቦች እርስ በርሳቸው ተደግፈው ምግብና መጠለያ እንደሰጡ ሁሉ እግዚአብሔር ደግሞ ከዚህ የተሻለን ሊያደርግ ግድ ነው። የ2025 የግንቦት ክስተቶች የ2025 በዓለማችን የተከሰቱ ክስተቶች ከፍተኛ የአየር ቀውስ ሁኔታን ስናይም እነዚህ ክስተቶች በቀጥታ መቅሰፍት ሆነው መመደብ ባንችል እንኳን ነገር ግን ወደ እግዚአብሔር እንድንመለስ የሚጋብዙ ክስተቶች ናቸው። በኢሳይያስ ምዕራፍ 55 ቁጥር 16 ላይ እንደተባለው እግዚአብሔርን ልታገኙ እስከምችሉ ድረስ ፈልጉት፣ ቅርብ እስከሚሆን ድረስም ጥሩት ይላል። እነዚህ ክስተቶች ወደ ንስሐና እምነትን መመለስን የሚጠይቁ ሊሆኑ ይችላሉ የሚሉ አሉ። በአሜሪካዊቱቷ ኬንታኪ ግዛት በቅርቡ የተከሰተው ቶሮናዶ እናም ከፍተኛ ንፋስ ከተለመደው በላይ የሆነ ጥፋት አስከትሏል። የአውዳሚ የአየር ሁኔታ በሺዎች የሚቆጠሩ ነዋሪዎችን በሀዘንና በኪሳራ ውስጥ ጥሏቸዋል። በሮይተርስ እና በሲቢኤስ ኒውስ እንዲሁም ደግሞ በሌሎች ዘገባዎች መሰረት ቶሮናዶ በተለይ በኬንታኪ ግዛት ውስጥ ያሉ በርካታ ከተሞች በከፍተኛ ሁኔታ ጎድቷል። የከፍተኛ ንፋስና ቶሮናዶ በርካታ ሰዎች ለሞት ዳርጓል። ምንም እንኳን ትክክለኛው የሟቾች ቁጥር በዘገባዎች ውስጥ በግልጽ ባይገለጽም አሁን የሞቱት ቁጥሩን ያሻቀባል የተባለው በዘገባዎች ውስጥ በግልጽ ባይገለጽም፣ ምክንያቱም ቁጥሩ ስለሚያሻቀብ ተብሎ እስካሁን ግን ሰላሳ ሰዎች ሞተዋል እየተባለ ነው። በተለያዩ አካባቢዎች የተከሰተው ሞት ከፍተኛ መሆኑ ተጠቁሟል። ቤተሰቦች የሚወዷቸውን አጥተው በጠልቅ ሐዘን ውስጥ መሆናቸው የዜና ምንጮች አረጋግጠዋል። በተጨማሪም ብዙ ሰዎች በአደጋው ምክንያት ተጎድተው በሆስፒታሎች ሕክምና እየተከታተሉ ነው። ቶሮናዶ በርካታ መኖሪያ ቤቶችን፣ የንግድ ተቋማትና ሌሎች ንብረቶችን አውድሟል። በክንታኪ አንዳንድ አካባቢዎች ሙሉ ለሙ ሆኖ ተደምስሰው የተገኙ ሲሆን ነዋሪዎች የኑሮ መሰረታቸውን አጥተዋል። የንግድ ማዕከሎች፣ መጋዘኖችና ና የህዝብ ተቋማት በዚህ አደጋ ሙሉ በሙሉ ወድመዋል። ይህ የአካባቢው ኢኮኖሚ ላይ ከፍተኛ ችግርና ጫና ፈጥሯል። የከንታኪ መሰረተ ልማቶች በቶሮናዶ ከፍተኛ ጉዳት ደርሶባቸዋል። የመንገዶች፣ የድልድዮች፣ የኤሌክትሪክ መስመርና የውሃ አቅርቦት ስርዓቶች መቋረጣቸው ተነግሯል። ይህ የመሰረተ ልማት ውድመት የአካባቢው ማህበረሰብ መደበኛ እንቅስቃሴውን እንዳይቀጥል አዳጋች አድርጎታል። የኤሌክትሪክ አገልግሎት መቋረጡ በተለይ በሆስፒታሎች እና በሌሎች ወሳኝ ተ ተቋማት ላይ ከፍተኛ ተግዳሮትን ፈጥሯል። የክንታኪ ግዛት ባለስልጣን እና የፌዴራል መንግስት ኤጀንሲዎች የአደጋ ምላሽ ስራዎችን በፍጥነት ጀምረዋል ይላል መረጃው። የነብስ አድን ቡድኖች፣ የእሳት አደጋ መከላከያ ክፍሎችና የህክምና ባለሙያዎች በተጎዱ አካባቢዎች ተሰማርተው ይገኛሉ። በተጨማሪም የተጎዱ ነዋሪዎችን ለመደገፍ ጊዜያዊ መጠለያዎችና የምግብ የውሃ አቅርቦት ማዕከላት ተዘጋጅተዋል። የማገገቢያን ስፍራዎች ስራቸውን መጀመራቸውን ቢቀጥሉም የተጎዱ መሰረተ ልማቶችን መልሶ መገንባትና የነዋሪዎችን መደበኛ ኑሮ መመለስ ረጅም ጊዜና ከፍተኛ ወጪ የሚጠይ ማሳየቅ ይሆናል ብለዋል። ይህ የቶሮናዶ ክስተት በአየር ንብረት ለውጥ ምክንያት እየተባባሱ ያሉ ከፍተኛ የአየር ሁኔታ ክስተቶችን አስመልክቶ እንደ ማስጠንቀቂያ ተደርጎ ተጠቁሟል። ተመራማሪዎች እንደሚገልጹት የዓለም ሙቀት መጨመር እንደ ቶሮናዶ አውሎ ንፋስና የጎርፍ መጥለቅለቅ ያሉ አደጋዎች እንዲጨምሩና እንዲባባሱ አድርጓል። ይህም የአደጋ መከላከል ስርዓቶችን ማጠናከር፣ የማስጠንቀቂያ ዘዴዎችን ማሻሻል እና የመሰረተ ልማት ተቋማትን የበለጠ የመቋቋም አቅም ያላቸው ለማድረግ እየተጣረ ነው ተብሏል። በኬንታኪ የተከሰተው ቶሮናዶ እና ከፍተኛ ንፋስ ያለው የ የሰው ልጅም ህይወት ንብረትና መሰረተ ልማቶችን በመውደም ትልቅ ጠባሳን የፈጠረ ክስተት ሆኗል። የአካባቢው ማህበረሰብም ይህን አስቸጋሪ ጊዜ ለመቋቋም በጋራ እየሰራ ሲሆን፣ የአደጋ ምላሽ ቡድኖች ያለመታከት እየሰሩ ነው። ይህ ክስተት የተፈጥሮ አደጋዎችን ለመቀነስ እና የማህበረሰብን የማቋቋም አቅም ለማሳደግ ያለውን አስፈላጊነት በግልጽ አሳይቷል። ለተጎጂዎች ፈጣን እፎይታ ለመስጠት የሚጥሩ ማገገሚያዎችም ስራቸውን አጠናክረው እንደሚቀጥሉ ተስፋ እናደርጋለን። ለሞቱት ነፍስ ይማር፣ ለተጎዱትም እግዚአብሔር ይድረስላቸው። አብራቸውን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ መረጃ ደግሞ እስከምንገናኝ ቸር ቆዩልን።